ሰላም፣ ጤና ይስጥልኝ። ወደ የተከበራቸው የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን የህዳር ሁለት ቀን 2018 ዓመተ ምህረት የምሽት ሟለፋናው ዜና ጥንቅራችን እነሆ ጀምሯል። በቅድሚያም ዋና ዋና ዜናዎቹን አስደምጣቸዋለን። የተለያዩ የኦርቶዶክስ እምነት ተከታዮች ሀገራት በኢትዮጵያ ኦሮሚያ ክልል አርሲ ለተጨፈጨፉ የኦርቶዶክስ እምነት ተከታዮች ድምፃቸውን አሰሙ። የሃይማኖት ተቋማት ጉባኤ መግለጫ ደግሞ እንደ ተጨማሪ ጥቃት ሊወሰድ የሚችል ነው ተብሏል። በዝርዝር እንመለከተዋለን። ከወልዲያ በቅርብ ርቀት ማሚጫ ተብሎ የሚጠራው አካባቢ ላይ በተፈጸመው የደፈጣ ጥቃት አንድ ወራል ሙሉ የአገዛዙ ወታደር ሙትና ቁስለኛ ተደርጓል። በአዲስ አበባ ከለገጣፉ አቅራቢያ በሚገኝ የመከላከያ ካምፕ ላይ ደግሞ ከባድ የተኩስ ልውጥ ሲደረግ 12 የመከላከያ አባላት መገደላቸው ተሰምቷል። በመከላከያ ካምፕ ውስጥ በተነሳ የእርስ በርስ ውጊያ የአገዛዙ ወታደሮች እርስ በርስ ተጫርሰዋል ነው የተባለው። ሌላኛው ዝርዝር ጉዳያችን ነው፣ አገዛዙ በፈጸመው የድሮን ጥቃት ህዝብ በሚገለገልባቸው ተቋማት ላይ ጉዳት ማድረሱ ተሰምቷል። ዛሬም በክልሉ በአብዛኛው አካባቢዎች የድሮን አሰሳ ተጠናክሮ ውሏል። ውድ አድማጭ ተመልካቾቻችን እነዚህንና ሌሎች አበይት መረጃዎችን በዝርዝር እየነገርናችሁ ቆይታ እናደርጋለን። ወንዳለ ቢክስ ነኝ። እናንተም እስከ ፍጻሜው ድረስ አብራችሁን በመቆየት እንድታደምጡን በአክብሮት ጋበዝኳችሁ። ወደ ቀዳሚው ዝርዝር መረጃችን እንሸጋግራለን። የተለያዩ ሀገራት የኦርቶዶክስ እምነት ተከታዮች በኢትዮጵያ የኦሮሚያ ክልል አርሲ ለተጨፈጨፉ የኦርቶዶክስ እምነት ተከታዮች ድምጻቸውን አሰምተዋል። በኢትዮጵያ ኦሮሚያ ክልል ምስራቅ አርሲ ዞን በአገዛዙ ብልጽግና መንግስት በኩል በተጠና መልኩ በጅምላ ለተጨፈጨፉ የኦርቶዶክስ ተዋህዶ እምነት ተከታዮች የኔፕልስ ኦርቶዶክስ እምነት ተከታዮች የአርሜኖ ፓትሪያርክና የሀገሪቱ የኦርቶዶክስ እምነት ተከታዮችና የሌሎች ሀገራትም የእምነት ተከታዮች ድምጻቸውን አሰምተዋል። በአርሲ በመቶዎች የሚቆጠሩ ኦርቶዶክስ ተዋህዶ እና የአማራ ብሔር ተወላጆች በመንግስት ታጣቂዎች በግፍ ተጨፍጭፈዋል፣ እየተጨፈጨፉም ይገኛሉ። የሀገሪቱ ምስልን ያገዛዝ ብልጽግና ጭፍጨፋውን ለማስተባበል የሃይማኖት ተቋማት ጉባኤ ወደ ስፍራው ቢልክም ተቋሙ ከጨፍጫፊዎቹ በባሰ መልኩ መላ የኦርቶዶክስ እምነት ተከታዮችን ያሳዘነ መግለጫ አውጥቷል። የሃይማኖት ተቋማት ጉባኤ መግለጫ እንደ ተጨማሪ ጥቃት ሊወሰድ የሚችል ነውም ተብሏል። ቀደም ሲል በኦሮሚያ ክልል በምስራቅ አርሲ ዞን በጥቅምት ወር ብቻ ከ25 በላይ የሚሆኑ ሰላማዊ ሰዎች መገደላቸውን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የህዝብ ግንኙነት መምሪያ ማስታወቁን መዘገባችን ይታወሳል። ይሁን እንጂ በኦሮሚያ ክልል በአርሲ ዞን የተፈጸመው ጥቃት ሃይማኖት እና ዘርሳይ ላይ የተፈጸመ ነው ማለቱ ተቋሙ በጉዳዩ ላይ እጁን ሳያስገባ እንዳልቀረም ተነግሯል። አጣሪ ኮሚቴው በምስራቅ አርሲ በጎና በመርቲ በሸርካ እና በሆሎን ቆዋቢ ወረዳዎች የሰዎች መገደል መታገትና የንብረቱ ውድመት መከሰቱን ከአካባቢው ማህበረሰ ና ጉዳት ከደረሰባቸው ወገኖች መረጃ ማግኘቱን የገለጸ ቢሆንም መረጃው የተሰበሰበው ግን ጉዳቱ ከደረሰባቸው ሰዎች እንዳልሆነ ግሎባል ፋኖ ሚዲያ ከቦታው ማረጋገጥ ችሏል። ተቋሙ የተገደሉት ሰዎች እንዲሁም የአካል ጉዳትና የንብረት ውድመት ያጋጠማቸው ዜጎች የአንድ ሃይማኖት ተከታይና አገልጋዮች አለመሆናቸውን ጠቅሶ ሃይማኖትና ዘርሳይ ላይ ግድያና ጥቃት እንደተፈጸመ ቢገልጽም ከሞቱት ውስጥ ስንት የኦርቶዶክስ ስንት የእስልምና እንዲሁም ስንት የፕሮቴስታንት እምነት ተከታዮች እንደተገደሉ በአሃዝ ደረጃ አላስቀመጠን። ይህ ደግሞ ተቋሙ ያቀረበው መረጃ ውሸት መሆኑና ጉዳቱ ከደረሰባቸው ሰዎች ጋር እንዳልተገናኘም ከጥቃቱ ያመለጡና የተጎጂ ቤተሰቦች ለጣቢያችን ተናግረዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ በኦሮሚያ ክልል አርሲ ዞን በጉና በመርቴ በሸርካ እና ና በሆሎንቆ ዋቢ ወረዳዎች የተፈጠረውን ችግር እንዲያጣራ ጉዳዩ ከመለ ተመለከታቸው ባለድርሻ አካላት የተወጣጡ ተወካዮችን ያካተተ አንድ ግብረ ኃይል አቋቁሞ ችግር ወደተከሰተባቸው ወረዳዎች ጥቅምት 25 ቀን 2018 ማሰማራቱ የሚታወስ ቢሆንም ተመርጠው ወደ ቦታው ያቀኑት ተወካዮች ግን በብልጽግናው አገዛዝ የፖለቲካ ውክልና ያላቸውና በጥቃቱ እጃቸው ያለባቸው እንዲሁም ለወዳቸው ያደሩ መሆናቸው ተረጋግጧል። በተጨማሪም በአርሲ በመቶዎች የሚቆጠሩ የኦርቶዶክስ እምነት ተከታዮች ቢገደሉም ተቋሙ ግን 25 ብቻ ናቸው የተገደሉት ማለቱም ሌላኛው አነጋጋሪ መረጃ ነው። ጥቃቱ አሁንም ያለ አባራ ሲሆን በትላንትና ሁለት ብቻ በምስራቅ አርሲ ዞን የ10 ዓመት ህፃንን ጨምሮ ሶስት ኦርቶዶክስ ሰዎች መገደላቸው ሌላ ትኩሳትን ፈጥሯል። ትናንት ዳር 12/2018 ከጠዋቱ 3 ሰዓት ላይ በኦሮሚያ ክልል አርሲ ዞን አሰኮ ወረዳ በጡሌ ቤዮ ቀበሌ ጠለት አካባቢ በአውድማ ላይ ህል እየወቁ የነበሩ ሶስት የኦርቶዶክስ ሃይማኖት ተከታዮች በጥይት ተደብድበው በአሰቃቂ ሁኔታ ተገድለዋል። የ1 ዓመት ህፃን የሆነው የጸርቃኔ ሰራዊትን ጨምሮ ጥላሁን ቦጌ እና እዮብ እጅግ የተባሉ ምዕመናን የግድያው ሰለባ መሆናቸውን ከአካባቢው የደረሰው መረጃ አመላክታል። ምን እንደምናደርግ ግራ ገብቶናል። ለማን አቤት ይባላል? ማንን ስንክሰስ ማነስ መፍትሄ ይስጠን ማነስ ያስጠልለን ብለው የጮሁ እነዚህ ምስኪን ወገኖቻችን በኢትዮጵያ የሃይማኖት ተቋማት ጉባኤ በኩል የተሰራው የሐሰት ትርክት ዳግም ከሐዘን ላይ ሐዘን ደርቦብናል ሲሉም ተናግረዋል። በተመሳሳይ ጥቃቱ በካቶሊክ ማህበረሰብ ላይ የሚያነጣጠረ መሆኑ የተገለጸ ሲሆን የኢትዮጵያ ካቶሊክ ጳጳሳት ጉባኤ ድርጊቱን በጽኑ አውግዟል። ጉባኤው ባወጣው መግለጫም በምዕራብ ሐረርጌ በቅድስት ማርያም ካቶሊክ ቤተክርስቲያን አቅራቢያ ካቶሊኮች መሞታቸውንና ንብረት መቃጠሉን በመጥቀስ ይህ ይህ ኢሰብአዊ ድርጊት መሆኑን ገልጿል። ጳጳሳቱ መንግስት የዜጎችን ሰላምና ደህንነት እንዲያስከብር እና አስፈላጊውን ህግ የማስከበር ስራ እንዲሰራም አሳስበዋል። ለጥቃቶቹ ተጠያቂነት በተመለከተ የተለያዩ አካላት የጠቀሱ ሲሆን የኦሮሞ ነጻነት ሰራዊት አውላም በተወሰኑ ጥቃቶች እጁ እንዳለበት አንዳንዶች ቢጠቅሱም የቀድሞው የቡድኑ የፖለቲካ ክንፍ በበኩሉ በሲቪሎች ላይ ለሚደርስ ግፍ መንግስትን ተጠያቂ አድርጓል። ይሁን እንጂ በሀረርጌ የተፈጸመው ጥቃት በመንግስት ታጣቂ ኃይሎች መሆኑን ከጥቃቱ የተረፉ የካቶሊክ እምነት ተከታዮች ተናግረዋል የተባለው

ወደ ሌላው መረጃ ተሸጋግረናል። ከወልድያ በቅርብ ርቀት አማ የሚጫ ተብሎ በሚጠራው አካባቢ ላይ በተፈጸመው የደፈጣ ጥቃት አንድ ኦራል ሙሉ ያገዛዙ ወታደር ሙትና ቁስለኛ ተደረገ። ምስራቅ አማራ ኮር ሁለት ዞብላምባ ክፍለ ጦር ስድስተኛ ሻለቃ ከመርጦ ወደ ወልድያ ከተማ ይጓዝ የነበረ ያገዛዙ ሰራዊት ላይ አማ የሚጫ በሚባል ቀጠና ደፈጣ በመያዝ በፈጸሙበት ጥቃት ኦራሉ ላይ የነበረው ሙሉ ለሙሉ ሙትና ቁስለኛ በማድረግ እንዲሁም በእግር ይጓዝ የነበረውን ከሙትና ቁስለኛ የተረፈውን ብትንትኑን በማውጣት ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ታላቅ ጀብዱ ፈጽሟል ሲል የእዙ ህዝብ ግንኙነት መምሪያ ለመረብ ሚዲያ የላከው መረጃ አስታውቋል። በቀጣይ የፋሽስቱ ብልጽግና አገዛ ሰራዊት ላይ የሚወሰደው እርምጃ በደፈጣ ጥቃት ረፍት በመንሳትና በማዋከብ እንዲማረር በማድረግ ሲያመች በመደበኛ ውጃ በመደምሰስ እና በመማረክ ብለውን በማስኮብለል አገዛዙን ለአገዛዙን የማፈራረሱ ስራ ተጠናክሮ ይቀጥላል ነው ያለው። እዙ በህዝብ ግንኙነት መምሪያው በኩል በላከው መረጃ የክልሉን ህዝብ በከባድ መሳሪያ የሚያስጨፈጭፉት አቶ አረጋ ከበደም እሳቸውን የከባድ መሳሪያ ጥቃት ተፈጽሞባቸዋል። በትላንትና ሁለት በላስታ ላሊበላ በተፈጸመው የከባድ መሳሪያ ጥቃት የፋኖ ኃይሎች ድል አስመዝግበዋል። ተላላኪነትና በአንዳነት ልዩ መገለጫቸው ነው የሚባላቸውና መራዋለሁ የሚሉትን ህዝብ ከኦህዴድ ብልጽግና ጋር በመሆን በከባድ መሳሪያ ያስጨፈጨፉ የሚገኙት አረጋ ከበደም ላሊበላ ከተማ እግራቸው ከመርገጡ በፋኖ ሜካናይዝድ ክፍል ከባድ ጥቃት የተፈጸመባቸው ሲሆን እሳቸው ለጥቂት ሲያመልጡ፣ ነገር ግን ከአስር በላይ የአየር ወለድ ኮማንዶ አጃቢዎቻቸው መገደላቸውን ምኒልክ እዝ ያወጣው መረጃ ያሳያል። በጥቃቱ ድንገተኛና ሀያል የተባለ ሲሆን ጥቃቱ በመሸሽ ተሳፍሮበት የነበረው አውሮፕላንም ለጥቂት መትረፉ ታውቋል። በዚሁ ሌላኛው መረጃ ወደ አዲስ አበባ ይወስደናል። ከአዲስ አበባ ቅርብ እርቀት ሆና የምትዋሰነው ለገጣፉ አቅራቢያ በሚገኘው የመከላከያ ካምፕ ላይ ከባድ ተኩስ ልውጥ ሲደረግ 12 የመከላከያ አባላት መገደላቸው ሰምቷል። በመከላከያ ካምፕ ውስጥ የተነሳው የእርስ በርስ ውጊያ የአገዛዙ ወታደሮች እርስ በርስ እንዲጫረሱ አድርጓል ተብሏል። በካምፕ ውስጥ በነበረው የእርስ በርስ ውጊያ 12 ወታደሮች ሲገደሉ አንድ የቡናና ሻይ ቁርስ ቤት ሰራተኛም በተኩስ ልውጥ መሃል መገደሏ ነው የተነገረው የእርስ በርስ ውጊያው

ትላንት ከሰዓት ሲሆን ወደ ወሎ ዛሬ ትሄዳላችሁ ተብሎ የነበረው የ94ተኛ ክፍለ ጦር ወታደሮች በዝግጅት ላይ ባሉበት ወቅት የኦሮሚያ ልዩ ኃይልና የሚሊሻ ወደ ካምፕ በመግባት የመከላከያ ዩኒፎርም እየለበሱ ከእነሱ ጋር መቀላቀል ሲጀምሩ ይህ ለምን ይሆናል? የመከላከያን ስም እያጎደፍን ነው፣ ይህንን አንቀበልም ያሉ ወታደሮች መረሽናቸውን ተከትሎ ሲሆን የሚሰራው ህገወጥ ስራ ሳያንስ ጓዶዎቻችን እንዴት ይረሽናሉ? በሚል የእርስ በርሱ ውጊያ የተደረገ ሲወላ አንድ ሰዓት የእርስ በርስ ተኩሱ ቀጥሏል። በዚህም 12 ወታደሮች ሲሞቱ ብዙ ናቸው። ተኩሱን ለማስቆም ከፍተኛ ጄኔራሎች ወደ ቦታው በፍጥነት ይሄዱ ሲሆን ተኩሱን አረጋግተው አሁን ተቃውሞ ያስነሱትን ወደ ወታደራዊ እስር ቤት እያጋዟቸው ነው ተብሏል። አሁንም መረጃችን እንደቀጠለ ነው። ከፋኖ ጋር የእጅ በእጅ ውጊያ ማድረግ ያልቻለው ጠላት ኃይል በወረዳው በታዳጊዋ መቅደላ ከተማ የወር ገበያ እየተገበያዩ የነበሩ ገበያተኞች ላይ የከባድ መሳሪያ ጥቃት በመፈፀም አምስት ንፁዓኖችን ሲገደል በርካቶችን ማቁሰሉን ለማወቅ ተቻለ። ትላንት ከትላንት በስቲያ ጥቅምት 30 በመካነ ሰላም ዙሪያ ወረዳ በተደረገው ተጋድሎ በሰሜን ምስራቅ ቅስ 81ኛ ኮር 45ኛ ክፍለ ጦር ሰራዊት ከባድ የሆነ የሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን የፋኖን ክንድ መቋቋም ያልቻለው የጠላት ኃይል በወረዳው በታዳጊዋ መቅደላ ከተማ የወር ገበያ እየተገበያዩ የነበሩ ገበያተኞች ላይ የከባድ መሳሪያ ጥቃት ፈጽሟል። የአገዛዙ አርመናዊ ሰራዊት በሰከላ ወረዳ በንጹዋና በትምህርት ተቋማት ላይ የድሮን ጥቃት ፈጽሟል። የአገዛዙ አርመኔ ስርዓት ዳር ሁለት ቀን ከጥዋቱ ሁለት ሰዓት ማለትም በዛሬው እለት በሰከላ ወረዳ አጉት የመጀመሪያ ደረጃ ትምህርት ቤት ድሮን ጥቃት በመፈጸም አንድ ንጹዋን ሴትን መቁሰሉና የአጉት ትምህርት ቤት ሙሉ በሙሉ መውደሙም ተረጋግጧል። በሁሉም ቦታ የሚገኙ የፋኑ ኃይሎች በሙሉ የአገዛዙ ኃይል ሽንፈት እየተቃረበ በመምጣቱ የሽንፈቱን ጠግ ንጹዋን በመጨጨፍና የትምህርት ተቋማትን በድሮን እያወደመ ይገኛል። የአረመናዊ አገዛዝ አፀያፊ ተግባር እንደቀጠለ ስለሆነ ሁሉም ቦታ የምትገኙ የፋኖ ኃይሎችና የተከበረው የአማራ ሕዝብ ጥብቅ ጥንቃቄ ልታደርጉ ይገባል የሚል መልእክት ተላልፏል። የድሮን አስሳ ዛሬም በአማራ ክልል በተለያዩ አካባቢዎች ሲደረግ ውሏል። በደቡብ ጎንደር ደጋማው ክፍል በቋራና መተማ አስሳ ሲደረግባቸው ያሉ የጎንደር አካባቢዎች ሲሆኑ በጎጃም መጫ ቸፈር እና ባህር ዳር ዙሪያ ተደጋጋሚ የድሮን ቅኝቶች ተደርገዋል። በሰሜን ወሎ ላሊበላ ኩልመስክ አይና ቡግና እና ብልባላ እንዲሁም ጋሸን አካባቢ እንዲሁም በምዕራብ ወሎ በሁሉም አካባቢዎች መጠነኛ የድሮን አስሳዎች ተደርገዋል። በሸዋ ተደጋጋሚ የድሮን አስሳ ተደረገ ሲሆን በበረህት አሳ ግርትና የከሰም ቆላማ አካባቢዎች በመራ ቤቴ ራሳ አንኮበር እና የመንዝ ደጋ። የተቋቋመው ክፍል ከፍተኛ የድሮን አሰሳ የተደረገባቸው አካባቢዎች መሆናቸውም ከውስጥ ምንጭ የደረሰን መረጃ ያሳያል። በተያዘ በማዕከላዊ ጎንደር ዞኖ ገራ ወረዳ የደረሰ የሰብል መሰብሰብ ላይ የነበሩ ከአስር በላይ ንጹሃን አርሶ አደሮች በጡት ቆራጮ አገዛዝ ወንበር አስጠባቂ ኃይል ስራ ላይ እንዳሉ በወጡበት ተገደሉ። አርሶ አደሮቹ አማራ ፋኖ ብሔራዊ ኃይል አስፋ ባህ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ የቴዎድሮስ አምስተኛ ኮር አካል የሆነው የጎንደር የበጋሻው ክፍለ ጦር የሚንቀሳቀስበት ቀጠና ነዋሪ ሲሆኑ፣ በዚህ አካባቢ የጀግና ፋኖችን ምትና ኃይል በተደጋጋሚ መቋቋም ያቃተወዳደሩ የብልጽግና ሰራዊት ዛሬ የበቀል በትሩ እንደተለመደው ንጹሃን ላይ በማሳረፍ የደረሱ ሲደረሱ ሰብላቸውን በመሰብሰብ ላይ የነበሩ አርሶ አደሮችን በጥይት ገድሏል። ይህ አማራ ጠል የሆነው የብልጽግና መንግስት ተብዬው በየቀጠናው ምንም ጦርነት ባልነበረበት ሰዓት ሆነ ብሎ አልሞና አቀዱ አርሶ አደሮችን በመግደል ዛሬ የሚያማራን ከምድረ ገጽ የማጥፋት ስራውን ቀጥሎበታል። ከተገደሉ ንፁኃን አርሶ አደሮች መካከል አቶ ሞላ ደርበው የ56 ዓመት እድሜ ባለጸጋና የሚጦ ቀበሌ ነዋሪ፣ አቶ የርዳው ዘመነ እድሜ 28 ወጣት፣ እያየ ለሙድ 16 ዓመት፣ አስማረ በላይ እድሜ 38፣ አለምነህ ቀኔ እድሜ 60፣ ድረስ ፀሐዩ እድሜ 62፣ መልካሙ አለሙ ቁስለኛ የሆነ ጭልፋ ወንዝ አካባቢ፣ ታደሰ የግዛው ቁስለኛ ሚጦ ቀበሌ፣ አዋጅ በላይ ቁስለኛ ቀበሌ ሚጦ ሲሆን እንዲሁም ወይዘሮ ካሳ ያለው የተባለች እናት ሳንቃ ጥቅምት ቀበሌም የፋኖ አገር ነው። እናት ሰባት ልጆቿን ያለ አባት ስታሳድግበት የነበረው ቤቷ ሙሉ በሙሉ በእሳት እንዲወድም በማድረግ ከነልጆቿ ሜዳ ላይ እንድትወደቅም ተደርጓል። በአጠቃላይ በዚህ ጭፍጨፋ በርካታ የቁም እንስሳትን በመግደል እና ንብረታቸውን ሽጠው የገዙትን የጦር መሳሪያ ጭምር በመቀማት አርሶ አደሮችን ለከፍተኛ ሰብአዊ፣ ቁሳዊና ስነ ልቦናዊ ጉዳት ዳርጓቸዋል። ከሰሞኑ በብርሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ተመርቀው የወጡ የአርማብተን አባላት ከበአዴን አገልጋይነት በመውጣት ፋኖን እየተቀላቀሉ ነው። የአማራ ክልል አርማብተን አባል የነበረው ዳዊት ሀብታሙ የተባለ ወጣት ሁለት ክላሽንኮ መሳሪያዎችን ይዞ በጀግንነት የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀዝ የዳግማ የቴዎድሮስ አምስተኛ ኮር ጎንደር በጋሻዋ ክፍለ ጦር አካል የሆነውን አፄ ፋሲለደስ ብርጌድ ተቀላቅሏል። ዳዊት ሀብታሙ አዲስ ተመራቂ ሲሆን ከተመደበ ሁለት ሳምንት ሳይሞላው ከጠዳ ከተማ መገጭ ግድብ በሌሊት ተነስቶ ከዳረ ሁለት በዛሬ ሁለት አማራ የአማራ ህዝብ ላይ አልተኩስም በማለት የጓዱን መሳሪያ ጨምሮ በመያዝ ጎንደሬዎቹን በጀግንነት ተቀላቅሏል። ወጣቱን የአድማብተና አባል የጎንደር በጋሻው ክፍለ ጦር ዘመቻ መሪ አርበኛ ሞላ ከፌ፣ የገስጥና ይላቅ ሻለቃዎች አመራሮች በመገኘት ደማቅ አቀባበል አድርገውለታል። ዳዊት ሀብታሙ ወደ አድማብተና የገባሁት መሳሪያ ለመታጠቅ ስለነበረ ሰልጠኜ አንድ ጥይት ህዝቤ ላይ ሳልተኩስ ምኞቴን ሁለት ክላሽ በማምጣት አሳክቻለሁ ብሏል። የጎነር በጋሻው ክፍለ ጦር ዘመቻ መሪ አርበኛ ሞላ ከፌ የእርማብትና መከላከያ የሚኒሻና የፖሊስ አባላትን ጨምሮ እስካሁን በተለያየ ጊዜ ከሀምሳ በላይ አባላት ክፍለ ጦራችን መርጠው የተቀላቀሉ ሲሆን እንደየምርጫቸው የሚታገሉ እየታገሉ የሚሸኙትም ወደ የቤተሰቦቻቸው እንዲቀላቀሉ ተደርጓል ብሏል። አርበኛ ሞላ ከፌ አክሎም የእርማብትና መከላከያ የሚኒሻና የፖሊስ አባላት አገዛዙ ፀሐይ የጠለቀችበት ስለሆነ አሽከርነታቸውን አቁመው ህዝባቸውን መርጠው ህዝባዊ ትግሉን እንዲቀላቀሉ ጥሪ አቅርቧል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክዝ ልጅ ያሱኮር ራሱን በማደስ በአዲስ አደረጃጀት በአዲስ ስያሜና በአዲስ የድል መንፈስ ከፍተኛ እስከ ዝቅተኛ አመራር ሪፎርም ስራዎቹን ሰርቶ አጠናቀቀ። ትግሉና ዘመኑን መዋጀት ስለምናደርገው ረጅምና ፈታኝ ትግል ጉዞ ትልቅ ስንቅና ጡንቻ እንደሚሆን ግልጽና የማይካድ ሀቅ ነው ያለው። ኮሩ የልጅ ያሱኮር ከፍተኛ የኮር አመራሮችን ጨምሮ በውስጥ የሚገኙትን ራምቦ ክፍለ ጦር፣ ቤት አማራ ክፍለ ጦር፣ ራሳሌ ክፍለ ጦርና የእጁ ክፍለ ጦር ከሻለቃ መሪ በላይ ያለው አመራሮች ትግል በሚፈልገው ደረጃ በጥልቀት በመወያየትና በመገምገም ችግሮችን ነቅሰው ማውጣትና ለችግሮቹ መፍትሄ አቅጣጫ ማስቀመጥ ጉባኤውን አጠናቋል። ጉባኤው በታቀደው መሰረት ግለቱን ጠብቆ እንደሄድ ከድርጅቱ በመጡ ወታደራዊ እና የፖለቲካ ክንፍ አመራሮች ከፍተኛ ሚናም ተጫውቷል። በስፍራው በተገኙት የድርጅቱ ዘመቻ መምሪያ ኃላፊ አርበኛ በለጠ ሸጋው ጨምሮ የድርጅቱ የአደረጃጀት ዘርፍ ኃላፊና ምክትል ኃላፊ የሆኑት አበበቀዮና ሰፋ መሰለ በተገኙበት ጉባኤው እጅግ ድንቅና ለቀጠናው አስተማሪ የሆነ ሪፎርም ለመስራት ተችሏል ብሏል። በሪፎርሙ ከኮር አመራር ጨምሮ የክፍለ ጦር አመራር ለውጥ ከማድረግ ጀምሮ አራቱን ነባር ክፍለ ጦሮች መጠሪያቸውን ስም ጭምር በመቀየር ሰራዊታቸውም አዲሱ አመራር በፈለገው ሂደት ተሰባጥሮ ወደ ሁለት ግዙፍ ክፍለ ጦር እንዲታጠፍና መጠሪያ ስያሜያቸውም ወደ ቁጥር በመለወጥ የልጅ ኢያሱ ኮር 23ኛና 24ኛ ክፍለ ጦር እየተባሉ እንዲጠሩ ተወስኗል። በቀጠና የመጀመሪያ የሆነውና ፈርቀዳጅ የሆነውን የሰራዊቱ ውህደትና የቁጥር ስያሜ ለሌሎች ማሪያ እንደሚሆን ታምኗል። በሪፎርም መሰረት የኮሮ ወታደራዊ ክንፍ ላይ ሰፊ ሪፎርም የተደረገ ሲሆን የቤት አማራ ክፍለ ጦር አዛዥ የነበረው እንዳሻው ወታደራዊ አዛዥ ሆኖ ሲሾም የእጁ ክፍለ ጦር አዛዥ የነበረው ሃምሳ አለቃ ሞላባትን ምክትል ወታደራዊ አዛዥ በመሆን ኃላፊነታቸውን ተረክቧል። በአዲሱ አወቃቀር መሰረትም አርበኛ ሰለሞን አሊ የኮሩ ሰብሳቢ አርበኛ እንዳሻው ጌታሁን ምክትል ሰብሳቢና ወታደራዊ አዛዥ፣ አርበኛ ሲሳይ አየለ ወይም ሳተናው ምክትል ሰብሳቢና የፖለቲካ ጉዳዮች ኃላፊ፣ አርበኛ ሃምሳ አለቃ ሞላ ባተ ምክትል ወታደራዊ አዛዥና ሌሎችንም በየደረጃው ኃላፊነት በመስጠት ልዩ የሆነ የአደረጃጀት መዋቅር ሰርቷል። በመጨረሻም የዋርካው ምሬ ወዳጆ መልእክትን ማሳረጊያ እናደርጋለን። የአርበኛ ጌትነት መሳፍንትን መስዋዕትነት አስመልክቶ የምስራቅ አማራ ቀጠና ምኒልክ እዝ ዋና አዛዥ ዋርካው ምሬ ወዳጆ መልእክት አስተላልፏል። ዘመናትን ተሻግሮ የመጣውን የአማራ ሕዝብ ግፍና በደል ለማስቆም ህዝቡና መላ ቤተሰቡን አስተባብሮ ሲታገል የኖረው የትግል አባታችን አርበኛ መሳፍን ተስፉ ዛሬም የዘመናት ግፍ ወደ ዘር ማጥፋት አድርጎ የህሉና አደጋ ውስጥ የገባውን የአማራ ሕዝብ ለመታደግ እየተደረገ ባለው ተጋድሎ ከባድ ዋጋ እየከፈለ ይገኛል ብሎታል። በዚህ መራር ዋጋ እየተከፈለበት ባለ ትግል ጥቅምት 29 2018 በሰሜን ጎንደር ዞን ዳባት አጅሬ የተሰኘች ታዳጊ ከተማ የሰሜን አምባራስ ክፍለ ጦር አዛዥና የራስ አሞራው ሶስተኛ ኩር አስተዳደር ኃላፊ የሆኑ አርበኛ ጌትነት መሳፍን ተስፉ መስዋዕትነትን የከፈለ ሲሆን በዚህም ከባድ ሐዘን እንደተሰማኝ ለመግለጽ እወዳለሁ ብለዋል። አርካው ምሪ ወዳጁ ትግላችን እስከ ቀዳን የሆነውና አባታችን አርበኛ መሳፍን ተስፉ እስከ ቤተሰቡ ለአማራ ህዝብ በደማቅ የደም ቀለም የተጻፈ ነውና ትውልድ በጀግንነትና ለአማራ ህዝብ የተከፈለ እውነተኛ አማራነት ነውና ለሱ በግል ያመሰግናለሁ፣ ያለው ዋርካው ምሬው ዳጆም ይህ መስዋዕትነት የአንድ ጀግና መስዋዕትነት ብቻ ሳይሆን ለአማራነት ዋጋ መክፈል ምን ማለት እንደሆነ በሕይወት እያሉ ሕያው ምስክር ነውት ብሎታል። የአማራ ፋኖ የመጀመሪያዊ ህልና ትግል አጠናክሮ ይቀጥላል። የወንድማችን አርበኛ ጌትነት መሳፍን ተስፉና በወደውጊያ በወደቁ ጀግኖቻችን ዘመቻ ውጀን የአብይ አህመድን አገዛዝ ድባቅ እንደምንመታው ወደ ድልና ነጻነትም እንደምንሸጋገር ከምስራቅ አማራ ቀጠና ሆኜ ይህን መልእክት ሳስተላልፍ በታላቅ ቁርጠኝነትና ቁጭት ሆኜ መሆኑን መግለጽ እፈልጋለሁ ብሏል። ዋርካው ምሬው ዳጆ በመጨረሻም ለአርበኛ መሳፍን ተስፉ ቤተሰቦቹና ለመላዊ ትግል ጓዶቹ ልባዊ መጽናናት እንመኛለሁ፣ ህሉናችን በተባበረ ክንዳችን ሲል የአፋባ ማዕከላዊ ኮማንድ አባልና የመንልክ ሰብሳቢ ዋርካው ምሬው ዳጆ መልእክቱን ሰደዋል። ውድ አድማጮች፣ ተመልካቾች ዓለም አቀፍ ፋኖ ሚዲያ የዛሬ ህዳር ሁለት ቀን 2018 ዓመተ ምህረት የዕለቱም ዓለም አቀፍ ፋኖ ዜና ጥንቅራችን በዚሁ ተጠናቋል። መረጃዎችን ወደ እናንተ እያደረስኩ ቆይታ ያደረኩት ወንዳለ ቪክስ ነኝ። በሌላኛው የመረጃ ሰዓት ዳግም እስከምንገናኝ ድረስ በያላችሁበት በቸር ቆዩ።